የላዳ ሹፌሩ ታደለ ገብረ መድህን ለገለቴ ቡርቃ የጻፈው የመጨረሻ ደብዳቤ እንዲህም ይላል። ይህን ስታነቢ ተረጋግተሽና አስተውለሽ ይሁን። ሁሉም በጊዜው ውብ ይሆናል። ጋዲዝ ላቪልና እንዲህ ይቀጥላል። እንኳን በሰላም ገባሽ። መንገዱ ጥሩ ነበር። ስለ ውድድሩም ምንም ያልኩሽ መረጃው ስለሌለኝ ነው። ውድድሩም እንዴት ነበር? በተረፈ ላሳስብሽ የምፈልገው ጉዳይ እንደሚቀጥለውም ነው። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለው። በመሆኑም የሚሄድበት ቦታ ስልክ ላይሰራ ይችላል። ሲሰራልኝ እደውላለው ካልሆነ ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው። መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህን ሳረግ ለውጥ አገኝ ይሆናል ብዬም ስላሰብኩ ነው ይላል። ይህን ውሳኔ በመወሰኔ በጣም አዝኛለው። ባይሆን ደስ ይለኝ ነበረ። ግን ለሁለታችንም ሰላም ሲባል መሆን አለበት ብያምኝበታለውም ይላል። ስለዚህም ራስሽን አረጋግተሽ ስራሽን ቀጢ ስሪ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባብ በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህን ውሳኔ የወሰንኩት ለሁለታችንም ደህንነት ሲባል ነው። የሚቀጥለው እስኪደርስ ሰላሙን ሁሉ እመኝልሻለሁ። ታደለነኝ፣ ቻውም ብሎ አስቀምጦላታል። የህግ ሰይፍና የጀግናዋ እንባ በጠበቃ ደጉላው እይታ። በቲክቶክ የህግ ትምህርት የሚሰጠው ወጣት ጠበቃ ደጉላው የአትሌት ገለቴ ቡርቃን አሳዛኝ ታሪክ ከህግ አንጻር እንዲህ ይተርከዋል። የሀገራችን ጀግና ገለቴ ቡርቃ በዓለም መድረኮች ላይ ሰንደቅ ዓላማችንን ከፍ አድርጋለች። ለዚህ ጀግና የተለየ ፍቅርና አክብሮት አለኝ። በደረሰባት ነገርም ከልብ አዝኛለሁ፣ ይላል ደጉላው። ነገር ግን የህግን መራራ እውነት መናገር አለብን። ታሪኩ የሚጀምረው ገለቴ በላቧና በድካሟ ያፈራችውን ሀብትና ንብረት እንዲያስተዳድርላት ባለቤቷን አምና ሙሉ የውክልና ስልጣን ስትሰጠው ነው። ነገር ግን ባለቤቷ ይህንን ስልጣን ተጠቅሞ ንብረቶቿን

ጉዳዩ የህግ አደባባይ ሲደርስ ህግ ፊት አይቶ የሚያዳላ ሳይሆን ፊቱን ሸፍኖ የፍትህ ሰይፉን በእኩል የሚያሳርፍ ጨካኝ ዳኛ ሆነ። ደጉላው ጉዳዩን ውስብስብ የሚያደርጉትንና ሊቀየሩ የማይችሉትን መራራ የህግ እውነታዎች እንዲህ ያስረዳል። የመጀመሪያው እውነት የጋራ ሀብት ነው። በህግ ፊት ባልና ሚስት በትዳር ውስጥ ሆነው የሚያፈሩት ሀብት አንደኛው ሶፋ ላይ ተኝቶ ሌላኛው ዓለምን እየዞረ ቢያመጣውም እንኳ የጋራ ነው ይላል። ይህም ማለት አትሌቷ በሩጫ ባገኘችው ገቢ ላይ ባለቤቷ በህግ የሃምሳ በመቶ ድርሻ አለው ማለት ነው። ሁለተኛው እውነት የቅልቦና ገዢዎች ጥበቃ ነው። በውክልና የተሸጡትን ንብረቶች የገዙ ሰዎች ህጋዊ ውክልናውን አይተው እስከ ገዙ ድረስ ህግ ይጠብቃቸዋል። ንብረቶቹ ወደ ገለቴ ሊመለሱ አይችሉም። ሶስተኛውና ከሁሉም የከበደው እውነት የመጨረሻ የፍርድ ቤት ውሳኔ ነው። ጉዳዩ በሀገሪቱ የፍትህ ስርዓት የመጨረሻው የውሳኔ አካል በሆነው በፌዴራል ሰበር ሰሚ ችሎት ውሳኔ አግኝቷል። አንዴ ይህ ችሎት ከወሰነ፣ ውሳኔውን ሊያርመው የሚችል ሌላ ምድራዊ ፍርድ ቤት የለም። ደጉላው ሲያጠቃልል የፍትህ አምላክ ፊቷን እንደሸፈነች በያዘችው ሰይፍ ለሀገር ባለውለታ ሳትል የዋህነቷን ተከትሎ በተፈጠረው ስህተት ገለቴን ቆርጣለች። ስለዚህ ጠቅላዩም ሆኑ ከንቲባዋ ይህንን የሕግ ውሳኔ ሊለውጡት አይችሉም። ይህ ታሪክ ሕግ ውለታ እንደማያውቅና በውክልና ጉዳይ ላይ ምን ያህል ጥንቃቄ እንደሚያስፈልግ ያስተምረናል በማለት ሐሳቡን ይደመድማል። እናንተስ ምን አስተያየት አላችሁ? ዛሬን ለነገ እንኑር። መልካም ጊዜ። አይዞሽ ገለቴ፣ አይዞሽ አይዞሽ በጣ